በሬን ክስ አልተዘጋም። ድጋሜ ሌኛ ሁለተኛ ክስ ነው። ነገ ሄደሽ ያለውን ነገር ያለሽ ትቀርብ፣ ያለሽ ይቀርባል። ወደ ጸበል እመለሳለሁ። ነገ ደግሞ ተመልሼ ወደ ፍርድ ቤት እመጣለሁ ማለት ነው። እህቶቼ፣ ከዚህ ሁሉ ጥፋት የራሲ እኔ በቃ፣ ሰው እንደዚህ ይታመናል። እኔ እኮ እንደ እናቴ ነበረ ማምነሱ፣ ልክ እንደ እናቴ ገንዘብ የለኝም ስል ቆይቶ ይሄን ሁሉ ነገር ከየት አምጥቶ እንዲያደረገ እንደሆነ እንግዲህ ይሄው ነገር አድርጉ። ምንም ነገር እንደዚህ እየሰራ ያለው እግራ አይገባኝ። ነገር አንቺ አየሻ ግን፣ ስነቃበት ፍራንክ ነው እንዳለ ሆን ብሎ እኮ ምስጥ ገንዘቡን ቀረበና በምን አባቱ የሚያሰራ የሚያሰራው ውድ ቤተሰብ እንደምታዩት ማለት ነው። በሩ ራሱ ተቀይሯል ምናምን ይሄንን አስደፍቷል። እዚህ ጋ ተቀያይሯል ጭራሽ እኮ በቃ ነገር ነገር

ከቤትሽ እንዳቶጭ ሰምትላ፣ ነገ ይቀርባላ። ነገ ሄደሽ ያለውን ነገር እንትንት ያለሽ ትቀርቢያለሽ። ይቀርባል፣ ዛሬ ያድራል፣ ነገ ነው የሚቀርበው ተብሏል። ከዛም በኋላ ያለውን ነገር ትጋፈጫለሽ፣ ደና አድርገሽ ማለት ነው በዋስ ምናምን እንዳይወጣ አልቅሰሽ እሪ ብለሽ ማለት ነው። ያለውን ነገር አንቺ እኮ ትለሰልሽለታለሽ። ይሄ ነው አንድም ችግር ገብትሽ አይደል? ከዛም በኋላ ቤትሽ መኖር ማንም ሰው ውጭ አይልሽም። ማንም ሰው ውጭ አይልሽም። በቃ ሆኖም ምናምን አታስቀጅ። በታዩ እንደዚኖር መኖር ትችላለሽ በምትሰሪ ስራ። እኔ ግን ፕራንክ ነው ያላት አባባል ግን በጣም ገርሞኛል። ይሄ ሲስተም ነው እኮ ኢየሱስ ሲስተም ነው። ምን ምን ተራክ ለምሳ ጦርነቱ ነው ወይስ ይልሽ ሲሆንበት ነው የግድ ሲሆንበት። ውድ ቤተሰብ እውነት ፍርዱ ለናንተ ሰጠናል። እኔ ሌላ ምንም ነገር አይደለም። እቺ ልጅ የሰው ሀገር ይሄን ሁሉ አመጣቃጥላ እኔ አላውቅም። የሰው ደም አለብኝ እንዲያደርገኝ ነው በዚህ ወጥቼ ነው በዚህ ገብቼ ነው ብሎ ብል እኔ አያገባኝም። ያቆምኩት ጣራ ነበረ ቤት ነበረኝ

ሰው ቤት ኖሮት ቤት እንደሌለ ሰው ሰውዬው በየሰው ቤት እንከራተት ቤቱ ራሱን መሰረት ታገኝ ነው አይሽ ወጥቶ። ይሄ ሁለቱም እንትን ለቋል ከዚህ ጋ ከታችም ለቋል።

ቤተሰቦቼ፣ ከዚህ በፊትም የነበረኝ ክስ አልተዘጋም። ድጋሚ ይሄኛ ሁለተኛ ክስ ነው። የእቃ መከፋፈሉ የምኑ የምኑ፣ ያው ታሪቄን በማልገብቼ ቢሆንም ክሱ አልቆመም። ንብረት መከፋፈል ምንም ብለን የነበር ነው፣ አልተከፋፈልንም። እንግዲህ ይኸውላችሁ፣ እህቶች ለእናንተ ትምህርት እንዲሆናችሁ፣ እኔ ካሁን በኋላ ወንድም የሚሆን ማንም ይሁን ማለት ነው እንዳታምኑ። እህቶቼ፣ ይኸውላችሁ፣ በእኔ እኔ ትምህርት ልሆናችሁ በእውነት ነው። ተነቡልኛ አላችሁ አይደለ? ለምታነቡልኝ በሙሉ ለእናንተ ትምህርት ይሆናችሁ፣ ለራሳችሁ ተማሩበት። ውድ ቤተሰቦች አስራ አራት ዓመት ማለት እኮ ቀላል አይደለም። ወይ ልጅ የለኝ ወይ ምን የለኝ፣ እድሜን በሙሉ ይሆናል። ልጅ ያነት ስጨርስ ይሆናል። እና ለእናንተ ትምህርት ይሆናችሁ፣ ልጆች እንደኔ እንዳትጎዱ፣ እንደኔ እንዳትበሉ። አትመኑ ወንድም፣ በቃ ቤተሰብም ቢሆን በቃ እኔ እንጃ። በ ይገባችኋል የምትሉት ነገር አድርጉ። ከዛ በተረፈ ምንም ነገር አያስፈልግ፣ ገንዘባችሁን ያዙ። በቃ እኔ ብልጥ የሆንኩ መስሎኝ ነበረ። እዛ ግን ብልጥ አይደለም፣ በጣም እንትን ነኝ። እውነት በራሴ በህይወቴ በእድሜ ተጫወቻለሁ። ከቤተሰብ ደህና ቤተሰብ የለኝ፣ ጠንካራ ወንድም የለኝ። ሁሉም የእኔን ጥቅም ፈላጊ፣ እኔ ስጎዳ የሚያስደስታቸው፣ እኔ በቃ መንገድ ላይ ወድቅ ራሱ የሚደሰቱ ቤተሰብ ናቸው ያሉ። በእውነት ነው ምላችሁ። ያው እኔ ምን እንደምላችሁ አላቅምነቶቼ እውነት ጥንቃቄ አድርጉ፣ ተማሩ። በእኔ የኔ ህይወት ያስተምራችሁ። በቃ ከሆነ ገንዘባችሁ በባንካችሁ አድርጎ አምናችሁ አትላኩ። እነሱ አለስልሶ በቃ መልካም መስሎ እናንተን ይበሰብሷችኋል። እና እኔም እንግዲህ ወደ ጸበል መለሳለሁ፣ ያው ፍርድ ቤት ቀጠሮ እስከሚደርስ ድረስ ቤቴንም ሰው ፈልጌ ያስገባበታል። ነገ ይቀርባል ተብለሻል። ነገ ይቀርባል ዛሬ ወደ ጸበል እመለሳለሁ። ነገ ደግሞ ተመልሼ ወደ ፍርድ ቤት እመጣለሁ። ማለት እህቶቼ ከዚህ ሁሉ ጥፋት የራሴ ው እኔ በቀር ሰው እንደዚህ ይታመናል? እንደ እኔ እኮ እንደ እናቴ ነበረ ማምኖ እሱ ልክ እንደ እናቴ ግን በጣም አጥፍቻለሁ። እንደዚህ ማመን አልነበረብኝም። ምክንያቱም የድሮውን ድህነታችን እያሰብኩ ነው። እሱ ግን እንደ እኔ አላሰበም እና ለማንኛውም እህቶቼ ኮመንትም ለምጽፉልኝ አይዞች ለምትሉት ያው አዩም ትነግረኛለችን። ወይኑ ወይኑ ወይኑ እያሉ እየደወሉ በቃ በጣም ተጨናንቀ ነበረ። እሷም በውጭም ያላቸው ትህቶቼ በጣም ተጨናንቃችሁ እሷ ጋር ስደውሉ ነበረ። እሷም እንደውም በቃ ለእኔ ብላ በጣም ታመለች። ስለ እውነት ነው የምላቸው። እግዚአብሔርን በጣም ጭንቀት ላይ ነው ያለችው። ለእኔ በጣም በቃ እኔ ምን እንደምላችሁ አላውቅም። ብዙ መስዋዕትነት እየከፈለችልኝ ነው። እግዚአብሔር አምላክ ያቆይልኝ በህይወት ጤናዋን ይስጣት፣ ልጇን ሰላም ያርግላት፣ ቤተሰቦቿን ሰላም ያርግላት። በእውነት እናንተ እንደምታነቡልኝ እዛ ሆናችሁ እሷም ደግሞ ከኔ ጋር በመጣች ቁጥር ተከፍታ፣ አንብታ፣ ተደባድባ ከሱ ጋር ስንት ነገር በቃ ስንት ውጣ ውረድ ከኔ ጋር አይታ ነው የምትሄደው እና እግዚአብሔር አምላክ አዩዬ አይቀይርሽ፣ ኑሪልኝ የኔ እናት ዛሬም ደግሞ በአንቺ ብርታት ነው እንደዚህም ሊሄድ የቻለው እሱ ማለት ነው። እኔ ብቻዬ ምንም ማንም የለኝም። እንደምታዩ ብቻዬን በመጣ እዚሁ ወይ ይገለኛል። ምንም መፈጥረው ነገር የለም። አንቺ በመኖርሽ ነው ያሁላ እና እግዚአብሔር ያክብርሽ። እውነት ለመናገር ማለት አንዳንዴ ወደ እግዚአብሔር ደጅ መሄድ መልካም ነው። ምክንያቱም መፍትሄ እናገኛለን እና ቁጭ ብለን ሁለታችንም ብናለቃቅስ ምንም ነገር ላይቀየር ይችል ይሆናል። ነገር ግን እሷም ጎብዛ ወደ ጸበል ሄዳ ወደ እግዚአብሔር ደጅ እንግዲህ ሸሽታ ነገሮችን ለእግዚአብሔር አሳልፋ በመስጠቷ ነው ይሄ ነገር ዛሬ የተሳካውና፣ እኔ ማለት የሆነ ዛሬ ዓለም ሁለት ነው የሆነችብኝ። አንደኛ ገንዘብ የለኝም ስል ቆይቶ ይሄን ሁሉ ነገር ከየት አምጥቶ እንዲህ እያደረገ እንደሆነ እንግዲህ ይኸው መሬቱን እንደምታዩት ድንጋይ እንግዲህ አንጥፎ ይሄንን እያስተካከለ ነው እየመጣንበት። ከዛ ስቀጥል ደግሞ ይሄ ማለት የተጠቀመው ሲስትም በራንክ ነው ማለት አሁን እሷ እንትን እንድትል ማለት ነው እኔ አላቅም። ቤቴ ውስጥም እንግዲህ እሷ ባልነበረችበት ሰዓት ልጅቷን ይዟት መጥቶ ቤቱን ሽጠን ለአንቺ እናካፍልሽ፣ አረብ ሀገር ላኪያት። እኔ ሆን ብዬ ነው ቤት የተቀበልኳቸው። መቀበል ፈልጌ አይደለም፣ ግን ካሜራ ደብቄ እነሱ የሚያወሩትን ነገር ለማየት ነበርና አንዳንዴ የእውነት እንዴ ምን ሳስቦ ነው እንድትሞት ወይ ደግሞ በቃ ይሁን ነገር መሰለኝ። ኔ የሚኞቱ አላቅም። አንዳንዴ መፍረድም ከባድ ነው፣ ውድ ቤተሰብ እናንተም አይታችሁታል፣ በጣም ተጨንቃችኋል። እንደዚህ ከመሰቀያት መሞትም መልካም ነገር ነው። በእውነት ነው፣ እንደዚህ ከመሰቀያት ለምን ለምን ትሞች አለሽ እንዴ። ይህ እህቶች፣ በጣም ብዙ እህት ወንድሞች ከጎንሽ አሉ። በጣም ነው ስላንቺ የሚያለቅሱት፣ ስለአንቺ በጣም ነው የሚያነቡት። አሁን አንቺ እችን ቦታ ይዘሻት መንጨርጨር አለብሽ፣ በቃ ባለሽ ነገር እዛ እንዳይፈታ ይበስብስ ከፈለገ። እኔ በሰው ልጅ እንዲጨክኝ አላቅም። ፈጣሪ ቅርብ ያለኝ ግን እሱ በቃ ጨካኝ አድርጎኛል። እኔ የእውነት እውነት ነው የምላቸው እና ውድ ቤተሰቦቻችን እንግዲህ አሁን በቃ ቤቷ ትሆን ያለውን ነገር በቃ አብረን እናያለን። እናመሰግናለን።